ሰላም ዶክተር፣ ጤና ይስጥልኝ። በዩቲዩብ አይቼሽ ነው በጣም የተቸገርኩበትን ነገር ለማክርሽ ፈልጌ ነው። እድሜ 25 ነው። ብልቴን በጣም ያሳከከኛል። ነጭ እንደ አይብ አይነት የረጋ ፈሳሽም ይፈሰኛል። በጣም እያስጨነቀኝና እየረበሸኝ ነው። ምክንያቱ ምን ይሆን ትላለች። የዛሬው ርዕሳችን የብልት ፈንገስ ኢንፌክሽን ነው። በዚህ ቪዲዮ መንስኤው ምንድነው፣ ምልክቶቹስ ምንድናቸው፣ ህክምናውስ፣ ቀድመን ልንከላከለው የምንችልበት መንገድ አለ ወይ የሚሉትን እናያለን። በመግቢያ ላይ ያነሳሁት ጥያቄ ለውይይታችን መሰረት እንዲሆን ነው። እቺ ሴት ከፍተኛ የሆነ የብልት ማሳከክና እንደ አይብ አይነት ነጭ ፈሳሽ አላት። ከዚህ በተጨማሪ የዚህ ፈንገስ ኢንፌክሽን ሲኖር ምን ምን ሊኖር ይችላል? የውጨኛው የብልት ከንፈር መቆጣት፣ ሽንት ሊሸኑ ሲሉ ማቃጠል እና በወሲብ ጊዜ ደግሞ መጀመሪያ ላይ የሚፈጠር ህመም ይኖራቸዋል። በነገራችን ላይ ይሄ ችግር በጣም ኮመን ነው፣ በብዙ ሴቶች ላይ የሚታየ ነው። ከአራት ሴቶች መሀል አንዷ በሕይወት ዘመኗ ቢያንስ አንድ ጊዜ የብልት ፈንገስ ኢንፌክሽን ይይዛታል። የብልት ጫፍ ኢንፌክሽን ወይም ቫጃናይተስ ከሚያመጡ ምክንያቶች ውስጥ ደግሞ ይሄ ያልነው ፈንገስ ወይም ቫልቮቫጃናል ካንዲዳይተስ የሚባለው በሁለተኛ ደረጃ ላይ ይገኛል። እና ይቺ ሴት ወደ እኔ ስትመጣ ቀድሜ የሚጠይቃት ሌሎች ጥያቄዎች ይኖራሉ። ለዚህ አጋለጣት ነገር ምንድን ነው የሚለውን ለማወቅ ሊሆን ይችላል። ለምሳሌ በቅርቡ የወሰደችው አንቲባዮቲክ ካለ ባክቴሪያዎችን ለማጥፋት የምንወስደው አንቲባዮቲክ በብልት የሚገኘውን ጠቃሚ ባክቴሪያ አብሮ ይጠፋል። በነገራችን ላይ ባክቴሪያ፣ ፈንገስ በሴት ብልት ውስጥ በተፈጥሮ ይገኛል ግን በትንሽ መጠን ነው የሚገኘው እና እርስ በራሳቸው ለመኖር ኮምፒት ስለሚያደርጉ አንዳቸው አንዳቸውን እንዳይበዙ ይቆጣጠራሉ። ግን አሁን እንዳልነው ለምሳሌ አንቲባዮቲክ ከተወሰደ በኋላ ጠቃሚ ባክቴሪያዎቹም አብረው ከተወገዱ እነዚህ ፈንገሶች ያለምንም ተቀናቃኝ ይበዛሉ ማለት ነው፣ ኢንፌክሽን የሚፈጥራሉ። ስለዚህ አንቲባዮቲኮችን በሐኪም ትእዛዝ ብቻ መጠቀም አለብን። ሌላም ጠይቃት ደግሞ እርግዝና ለ ወይ ብዬ ነው ምክንያቱም በእርግዝና ጊዜ የሰውነት ተፈጥሯዊ የበሽታ መከላከል አቅም ይቀንሳል። ስለዚህ ይበልጥ ለኢንፌክሽን ተጋለጡ ይሆናሉ። ሌላም ጠይቃት ደግሞ ከዚህ በፊት የታወቁ ሌሎች በሽታዎች ካሉ ነው። አንዳንድ በሽታዎች የሰውነት የመከላከያ አቅምን ወይም ኢሚኒቲ ሊቀንሱ ይችላሉ። ለምሳሌ እንደ ኤች አይ ቪ ስኳር በሽታ ካንሰር እነዚህ የሰውነት ተፈጥሯዊ የሆነ የመከላከል አቅምን ወይም ኢሚኒቲን ይቀንሳሉ ሌላው ደግሞ ተደጋግሞ ይመጣል ወይ ማለትም በአንድ ዓመት ውስጥ አራት ጊዜና ከዛ በላይ ይመጣል ወይ የሚለውን ማወቅ እፈልጋለሁ ምክንያቱም የሚደጋገም ከሆነ መድኃኒቱን የምትወስጂበት መንገድ የተለየ ይሆናል እነዚህ አጋላጭ ምክንያቶች አንዳንዴ ላይኖሩ ይችላሉ ጭራሽ በ10 ፐርሰንት በሚሆኑ ሴቶች ላይ እንዲሁ ሊያዙ ይችላሉ የፈንገስ ኢንፌክሽንን ቀድመን ልንከላከል እንችላለን ወይ የሚለው ጥያቄ ሊነሳ ይችላል ሙሉ በሙሉ በሁሉም ሴቶች ላይ እንዳይፈጠር ማድረግ አይቻልም። ግን የሚከሰትበትን መጠን ለመቀነስ ምን ማድረግ እንችላለን የሚለውን፣ እኔ አንደኛ የምትጠቀሚበት የውስጥ ሱሪ ወይም ፓንት ኮተን አይነት ጨርቅ ቢሆን ይመከራል። ይህም ምንድን ነው እዛ አካባቢ ሙቀትና እርጥበት ለመቀነስ ነው። ፈንገሶች ሙቀትና እርጥበት ያለበት አካባቢ ላይ በብዛት ለመራባት ስለሚቀላቸው ማለት ነው። ሌላው ደግሞ በጣም ታይት የሆኑ የተጣበቁ ልብሶችን አለመጠቀም ነው። ይህም ሙቀትን ለመቀነስ ነው። ሌላው ደግሞ ዶችንግ አለማድረግ ነው። ዶችንግ የሚባለው ወደ ብልት ውስጠኛው ክፍል ገብቶ ማጽዳት ነው። ይህም ጠቃሚ የሆኑ ባክቴሪያዎችን ያስወግዳል፣ ቅድም እንዳልኩት ለኢንፌክሽን ምክንያት ይሆናል ማለት ነው። ሌላው አንዳንድ መዓዛ ያላቸው የሴቶች የነጽህና መጠበቂያዎችን ሁልጊዜ ያለመጠቀም ነው። ይህም ሽታ ያላቸው ሳሙናዎች ሊሆን ይችላል፣ ስፕሬይ ሊሆን ይችላል። እነዚህ ነገሮችን መቀነስ ነው። ፔሪየድ ላይ በምትኝበት ጊዜ ሞዴስን ቶሎ ቶሎ መቀየር፣ ስኳር በሽታ ካለ በአግባቡ መቆጣጠር ያስፈልጋል። ሌላ ደግሞ አንቲባዮቲክ መድኃኒቶችን በምትወስጅበት ጊዜ አስፈላጊ በሚሆንበት ጊዜ ብቻ ወይም በሐኪም ትዕዛዝ ብቻ መጠቀም ያስፈልጋል። ከዚህ በተጨማሪ ሽንት ቤት ለመጸዳዳት ደግሞ ሁል ጊዜ ከፊት ወደ ኋላ ነው ማጽዳት የሚያስፈልገው ማለት ነው። ስለ ሕክምናው ስናነሳ ሶስት ነገሮችን ማየት እንችላለን። የመጀመሪያው ምንም ምልክት የሌለው ሲሆን፣ በዚህ ጊዜ ሕክምና አያስፈልገውም። ሌላው ደግሞ በራስ ማከም የምትችይበት ሁኔታ ነው። ይህም ኖን ኮምፕሊኬትድ ከሆነ ወይም ምንም የተወሳሰበ ችግር ከሌለ፣ እርግዝና ከሌለ፣ ስኳር፣ ኤች አይ ቪ፣ ካንሰር ያልናቸው ችግሮች ከሌሉ፣ በተደጋጋሚ የሚመጣ አይነት ካልሆነ፣ ለዚህም ደግሞ ያለ ሐኪም ትእዛዝ ሊሸጡ የሚችሉ ከፋርማሲ መድኃኒቶችን መግዛት ይቻላል፣ እንዴት እንደምንጠቀምባቸው በመጠየቅ ማለት ነው። ለምሳሌ አንድ ጊዜ ብቻ የሚዋጥ መድኃኒት አለ፣ እሱን መጠቀም ይቻላል። የሚቀባ ክሬም አለ፣ ያንን በአግባቡ ገዝቶ መጠቀም ይቻላል። ከዚህ በተጨማሪ ደግሞ በብልት የሚገባ መድኃኒት አለ፣ እሱን መጠቀም እንችላለን። ግን መድኃኒቱን ከተጠቀምሽ በኋላ በሁለት ሳምንት ውስጥ ምልክቱ የማይጠፋ ከሆነ ሐኪም ማየት ያስፈልጋል። ሦስተኛው ሕክምና ሁኔታ ደግሞ ወደ ሐኪም ቤት መሄድ የሚያስፈልግበት ሁኔታ ነው። ያ ማለት የተወሳሰበ ከሆነ ቅድም እንጠቀስ ነው እርግዝና ካለ ሌሎች ኢሚዩኒቲን የሚቀንሱ የበሽታ መከላከል አቅምን የሚቀንሱ በሽታዎች ካሉ፣ ኤች አይ ቪ፣ ስኳር፣ ካንሰር ካለ ደጋግሞ የሚመጣ ከሆነ በአመት አራቴና ከዛ በላይ የሚመጣ ከሆነ እድሜ ከ16 ዓመት በታች ወይም ከ60 ዓመት በላይ ከሆነ ወደ ሕክምና ቦታ መሄድና መታየት ያስፈልጋል ማለት ነው። በሚቀጥለው በሌላ ርዕስ እንገናኛለን።